እሁድ ተመልካቾቻችን እንደናችሁ እንደምናረፈዳችሁ፣ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ሰሞኑን የት ነው የሚዘረፈው? የት ነው ዘመቻ ያለው? የት ነው ነው እንግዲህ ዘራፊው የት ነው ያለ ዘራፊው ያለበት አካባቢና ሕግ ለማስከበር ብለው የአማራ ጠላቶች የገቡበት ቦታ በጣም የተለያየ ነው ማለት ነው፣ ሰማይና ምድር ነው። ይህ ምንድ ነው እንግዲህ፣ ሰው የሚታገተው ሰው ለስራ ወጦ ማይመለስበት ያለበት ቦታ የት ነው? ሰው ማንነቱ እየተለየ የሚታገትበት ሰው ስለሆነ ብቻ ሰው ሆኖ ግን በማንነቱ ለይተው የሚያግቱበት ቦታ የት ነው ብሎ መጠየቅ ያስፈልጋል ማለት ነው። ስለዚህ የአማራ ክልል አይደለም ሰው የሚታገተው በመኪና ከክፍለ ሀገር ክፍለ ሀገር መሄድ ማይችል አሁን አማራ ክልል አይደለም። አማራ ክልል ህዝቡ መንቀሳቀስ ይችላል። ከባለስልጣናቶች ውጭ፣ ከካድሪ ውጭ፣ ከአድማ ብተናና ከሚሊሻ ከመከላከያ ውጭ የትኛው ኖርማል ሲቪሉ ህዝብ የትኛውን ብሄር ይሁን የትኛውን ቦታ ይሁን ከፈለገው ቦታ ወጥቶ ይችላል ሰርቶ መግባት ይችላል፣ አማራ ክልል ማለት ነው። ግን ማይችልበት ቦታ አለ። ማይችልበትም ቦታ አልፈው መጠው ነው እንግዲህ አማራ ክልል ህግ ማስከበር ሚሉን ማለት ነው። ስለዚህ ትላንትና ምንድነው የተከሰተው? የእገታ ነው። እገታ ተፈጽሟል እንግዲህ ፈለገ ይሆን ሚባል በባስ ነው የህዝብ ሰርቪስ ነው እንግዲህ ወደ አማራ ክልል ሲሄድ በኦሮሚያ ክልል ሰሜን ሸዋ ዞን ወረዳ ጃርሶ ወረዳ ልዩ ስሙ አሊዶሮ መውጫ በተባለ ስፍራ በታታቂዎች ነው እንግዲህ በአውቶቡስ ተሳፍረው ወደ አማራ ክልል ወደ አማራ ክልል በሚሄዱበት ሰዓት በፈለገ ይሆን ባስ ማለት ነው ወደ አማራ ክልል በሚሄዱበት ሰዓት ነው እንግዲህ ታግተው ተወስደዋል ማለት ነው። ኦሮሚያ ክልል ነው የታገቱት፣ እንግዲህ የሚሄዱት ወደ አማራ ክልል ነው። ስለዚህ አውቶቡሱ ተጓዦች ላይ ያሉትን በሙሉ ማለት ነው። አብዛኞቹ እንግዲህ ሰር ሴቶች ናቸው የታገቱበት ምንጮች እንደሚገልጹት አብዛኞቹ ሴቶች ናቸው። ስለዚህ አሁን ሴቶችን፣ ሕጻናትን፣ አዛውንት ሳይቀር የሚታገትበት ቦታ የት ነው ብሎ መጠየቅ ያስፈልጋል። አሁን የምክክር ኮሚሽኑ አሁን ባህር ዳር ለሄዶኮ ምንድን ነው ያላቸው ለእነዛ ለአሻንጉሊቶች ተኩስ አቁመናል በሉ፣ ተኩስ አቁመናል ብላችሁ የመጀመሪያውን እርምጃ እናንተ ወሰዱ። ምን ማለት ነው እንግዲህ፣ ተኩስ የጀመሩት እኮ እነሱ እናረጋ ከበረ አይደሉም። መከላከያ ነው ገብቶ ከደንበርን ለቆ መጦ እኮ ውስጥ ለሰፈር ለሰፈር እየገባ ተኩስ የጀመረው መከላከያ ነው። ስለዚህ መከላከያ ነው ከክልሉ መውጣት ያለበት ማለት ነው። ስለዚህ ይሄ ቀልድ ነው ማለት ነው። መጀመሪያ እኮ የምክክር ኮሚሽን ሲባል እነዚህ የሚያግቱትን የሚያግቱትን አደም ማስገዛት ይችላል። ስለዚህ የሚያግቱት በመረጃው መሰረት እንግዲህ የሚያግቱት እነ ጃልሰኒ የሚንቀሳቀሱበት አካባቢ ነው። የጃልሰኒ እንግዲህ ግማሹ እዛው ነው፣ ግማሻቸው ናቸው ወደዚህ መጥተው ወደ አዲስ አበባ ሂደው መደራደር የጀመሩት ማለት ነው። ነገር ግን መንግስት፣ ግማሽ ግማሽ አድርጎ ከፍሏቸው፣ ያው እንግዲህ ይህን ሁኔታ እንዲቀጥሉ ተፈቅዶላቸው ነው እንግዲህ እንትን ያሉት ይህ ምንድን ነው? ሰው የሚታገተው ብር ይጠየቃል። ብሩ ምንድን ነው? እኛ ፋይናንስ ከምናደርግ ራሳቸውን እንደዚህ እያደረጉ ራሳቸውን ፋይናንስ አድርገው ወደ ስራ ይጀምሩ በሚል አስተሳሰብ ነው። እንግዲህ ይህንን አደራጅቶ የለቀቀው ማለት ነው። እነዚህ የተደራጁት ደግሞ በማንም አይደለም፣ በነጃ አልመሩ አይደለም፣ መንግስት በሚመራቸው በነጃ አልሰኔ ነው የተደራጁት ማለት ነው። በጃል ሰኔ ነው የሚመሩት። መንግስት ነው የሚመራቸው እንጂ ጃል መሩ አይደለም የሚላቸው። ስለዚህ እሂ በጣም መጀመሪያ ይህን ሰው ወጡ ገብቶ ወደ ቤተሰቡን ጠይቆ የሚመለስበትን ሚመለስበትን መንገድ ሳያስተካክሉ የምክክር ኮሚሽን ቢባል ቀልድ ነው ማለት ነው። ሚያማፌዝ ነው። ስለዚህ መጀመሪያ ይህን መጠየቅ ያስፈልጋል።